ጥቆማ ለመስጠት ነበር የመጡት። የምን ጥቆማ? የእርግብን ፍቅረኛ ሆነ ቦታ አይቼዋለሁ፣ እና ስለ እርግብ ነገር ያውቃል ብዬ አስባለሁ። የት እንደሆነ ልታሳየን ትችላለህ? በደስታ ነው። አሁን መሄድ እንችላለን። ሉሰዳቱ ሽጣ ይሄ እሱ ነው። እሱ ነው። ምንድን ነው? እርግጠኛ ነህ? አዎ። ለምን እራሱ ነው አልጠይቁትም? ምንድን ነው ምናሴ? የምታመልጥ መስሎ ነበር አይደል? ማለት ፖሊሶች ነን ለጥያቄ ስለምንፈልገው ወደ ጣቢያ እንድ። ሀና ናት። አረ፣ ይሄን ሁሉ ነገር የምታደርገው ሀና? ምን አደረገች? ፖሊስ እንደሚመጣ ገምቼ ነበር፣ ግን ደግሞ ሀና ይሄን ታደርጋለች ብዬ ስላልጠበቅኩ ነበር እዚህ ቁጭ ብዬ የጠበቅኳችሁ። እንደምን መጣት አውቅ ነበር? አው አውቅ ነበር። ግን ደሞ የኔ ያላና ቀሽም ትሆናለች ብዬ አላሰብኩት ነበር። ሃና ናት ትስደባት ሂድና ለዛች ቀሽም እህቴ ንገራት። ፖሊስ ጣቢያ ለእኔ ቤት ይሁን። አሁን ወደ ፖሊስ ጣቢያ እንድ? እንድሽ። ተምቹ ፖሊሶች ከያዙት በኋላ ሃና ናት ያሳሰረችኝ ብሎ በሃና በጣም አዝኗል። እንደዚህ አይነት ስራ ትሰራለች ብሎም አላሰበም ነበረ። ታዲያ የሀና ወንድም እዛ ድረስ ፖሊሶችን ሄዶ ሄዶ ሲያስይዘው ነገር ግን እሱ ያሰበው ሃና መጀመሪያውኑ ቢሆን ከድንብ ላልሰምታለች ብሎ ፖሊስ ይዛ ተመጣለች ብዬ ስላላሰብኩ ነው እዚህ ጋር ቁጭ ብዬ የጠበቅኳት። ራሷ ሃና መታታናገረኛለች ብዬ ነበረ። ነገር ግን ሀናን እንዳሰብኳት አይደለችም ለፖሊሶች ተናግራ አስያዘችኝ ወይ ብሎ ነገሩን ለራሱ ለፖሊሶች እጅ ሰጥቶ ወደ ፖሊስ ጣቢያ ይሄዳል። ሀና ስትሰማ ምን እንደምትል አስቡት። እንዴት እንደታሰረና ያው የገዛ ወንድሟ እንዳሳሰረው ካወቀች ተመልሳ ከሜላት ቤተሰቦች ጋር ልትጣላ ትችላለች። እኔም ምወዳቸውንና ምፈልጋቸውን ያኔ ሲያግዙኝ የነበሩትን ሰዎች አንድ በአንድ ልታሳጡኝ ነው ታዲያ ይሄ እየሆነ ያለው ደሞ እውነትም ክፉ ሰው እየሆንኩ ነው ወይ ብላ እያሰበች ነገሩን አሁንም ቢሆን በተቃራኒ ልትይዘው ትችላለች። ኖላዊም ቢሆን ተምቹ እንደታሰረ ከሰማ እና ሌላኛው ደግሞ ደሞ አስርም በዛው ልክ አስርም ሃናናት ያሳሰረችው ብሎ ራሱ ተምቹ ከነገረው ነገሩ ሙሉ ለሙሉ ብልሽትሽቱ ይወጣል ማለት ነው። ድንብላል እንደተነገራት ከሆነ መጀመሪያውኑ ተምቹ ኔዳ ስታገኘው ለማንም እንዳትናገር ተደርጋ ነበረ? ታዲያ የሀና ወንድም ግን እየተከታተላት እዛው ድረስ ቦታዋ ስለመጣባት በዚህ ሰዓት ላይ ያኔ በዛ ምክንያት እንደታሰረ እንኳን የማያውቀው ድንብላል ግን ለሀና ብቻ ነው የነገርኳት ብላ ስላሰበች፣ ያው ተምቹ ሀና ናት ያሳሰረችኝ ብሎ ነው የሚያስበው። በሌላ በኩል የባዩሽና የሜላት ጉዳይ ባዩሽ እየቀደመቻት ቴክኒክ እየሄደችባት ነው ያለችው። ሜላት እየተከታተለችኝ ነው ብላ እያሰበች ሄዳ ፖሊስ ጣቢያ ታመለክታለች። መጀመሪያውኑ ራሷን ራስዋን እንደ ንጹህ ለማሳየት ሜላት ግን በሰዓቱ ያልጠበቀችው ነገር ነበረ። እንዴት እዛ ድረስ ሄዳ ተከታተላኛለች ብላ ፖሊስ ጣቢያት አስመዘግብብኛለች ብላ ነገሩን ብትደናገጥም ግን አሁንም ቢሆን ሜላት ከራሷ አቋም አንድችም አልወረደችም። ባዩሽን እየተከታተለቻት ማሳቀቅና እድሜ ልኳን እየፈራቻት እንድትኖር ልታደርጋት ነው የምትፈልገው። ሀና እንግዲህ ከእዝራ ጋር ተጣልጣለች ለጊዜውም ቢሆን የተጣላችበትም ምክንያት ትንሽ ሰበብ ቢሆንም ግን እሷ ፍላጎቷ የነበረው ሙሉ ለሙሉ ከሱ ጋር መቆራረጥ ይሆን ወይ ለእናንተ ጥያቄውን ትተነዋል። አና ከእዝራ ጋር የተጣላችበት ምክንያት ለምን ሊስመኝ ሞከረ በሚለው ምክንያት ነው። ከዛም በኋላ ልታገኘውም አትፈልግም። በዚህ ሰዓት ግን ያው ሰላም እዝራን ሄዶ ይቅርታ እንዲጠይቃትና ሁለቱን ለማግባባት እየሞከረች ነው ያለችው ሰላምም ቢሆን አሁን አቋሟ ሀብታም ስለሆነ ብቻ ሀና ይገባታል ብላ ነው የምታስበው። እሷ በሀብት ደረጃ ብቻ ነው እየሄደች ያለችው። አሁንም ቢሆን ግን ሃና ትክክለኛ ስሜቷን እየተረዳች ከሆነ እሱ ጋር ከተለያየች በኋላ ምንም አልመሰላትም። ስለዚህ የሀላት አማራጭ ወደ አስር መመለስ ብቻ ነው። አስር ከልቡ ነው የሚወዳት በንጹህ ልቡም ስለቀረባት፣ ምናልባት ከእሱ ጋር እንዲሆኑ የምትፈልጉ ካላችሁ ቪዲዮን ላይክ በማድረግ ብዛታችሁን አሳዩን። አስር እስካሁን ድረስ የጓደኛውን መታሰር የሰማው ነገር የለም። በ24 ሰዓት ውስጥ ሁሉም ሰዎች የሚሰሙ ይሆናል። እነ ኖላዊ፣ እነ ሜላት፣ ሁሉም ሰዎች ነገር ግን የተምቹን ነገር ሁላችሁም እውነታውን ታውቃላችሁ። ተምቹ ስለ እርግብ የሚያውቀው ነገር የለም። በጊዜው አንድ ላይ ቢሆኑም ግን ከዛ በኋላ እርግብ ራሱ እሱኑ ከርታው የት እንዳለች ሳያውቅ፣ ምንም ነገር ደንታውም ሳይኖራት ጠፍታ ምንም ኳል ሳይታወቅ በዛው እስካሁን እንደቀረች ነው። ተምቹን ግን ሊያወጣጡት ቢሞክሩም ለእሷ እየደበቀ ነው ብሎ ነው የሚያስቡት ስለዚህ ተምቹ በዚህ ሰዓት ላይ እስር ቤት ሆኖ ትክክለኛ ቃሉን ይሰጣል አይን ያላዩሃትም አብረን እያለን ነው ጥላኝ ሄደችው ከእሷ ጋር አንድም ወንጀል አልሰራውም ብሎ የሚናገርም ከሆነ ማንም የሚያምነው የለም ያና ወንድም እንዲህ ሲለው ቃል በቃል እንዳያችሁት ከሆነ አሁን ታስራ ለምታመልጥ መስሎ ነበር ወይ ሲለውም ሰምታችኋል በጣም ያናዳል ተምቹ ባልሰራው ስራ እንደዚህ ሲባል ስለዚህ ሃና ከዚህ በኋላ በየትኛው ጎራ የምትሄድ ይሆናል? እነሚላት ቤተሰቦችን እየጠላች ወደ እነ ኖላዊና ወደ እነ ናስር መመለሷን ትጀምራለች ማለት ነው። ሃና ከዚህ በኋላ ተምቹ መታሰሩን ስትሰማ ሄዳ ልትጠይቀው ብትሄድም እሷ እንዳሳሰረችው ሲነግራትና ሲናደድባት ዓይን ያላደረግኩትን ብላ መከራከሩን ትጀምራለች። በዚህ ሁኔታ ላይ ነው ታዲያ ወንድሟን ምናልባት ልትጠላው ልትጣላው የምትችለው ምክንያቱም እሱን ያሳሰረው በችኮላ ያደረገው ነገር ነው። ስለሱ የሚያውቀው ነገር የለም። ሐናን የሚወዷትን ሰዎች ቀስ በቀስ እያሳጧት ነው። ለምን ተምቹን ታውቁታላችሁ? በነገራችን ላይ መጀመሪያውኑ የተደበቀበት ቦታ ላይ ሁለት ጓደኞችን አፍርቶ ነበረ። ነገር ግን ከነሱ ጋር ጭራሽ መስማማቱን አልቻለም በሰዓቱ እንደ አስር መስለውት እሱ አምኗቸው ያው የሚያውቀውንና የደበቀውን ነገር ምናምን እንዳለ ሲነግራቸው ነበረ። ከአሜሪካን ሀገር አጎቱን ብር እንደላከለትም ጭምር ታዲያ ካሁን ካሁን ያካፍለናል ብለው ሲያስቡ በነጋ በጠባ ቁጥር ያንን እየጠበቁ ባለበት ሰዓት ላይ ምንም ከሱ የሰሙት አዲስ ነገር ስለሌለ ይህንን ብር በጉልበት መቀበል አለብን ጓደኝነታችን እዚህ ጋ ያበቃል ብለው ደፍረው ብሩን ይጠይቁታል በሰዓቱ ግን እጁ ላይ የቀረው ትንሽ ብር ስለነበረ ያው እየሰጣቸው ለነገሩ ከአስር ጋር የነበረኝ ጓደኝነት ይሻል ነበረ እነዚህኮ ገና እንደቀረብኳቸው ወዲያውኑ መልሰው ራሴን አዙረው እያጠቁኝ ነው ብሎ እንዲያስብ አደረገው። በዚህ ሰዓት አስር ምን ያህል ጓደኛው የልብ ጓደኛው እንደሆነና ምን ያህል ታማኝ እንደሆነ እያስታወሰ ነበር። እነሱ ግን ስልኩን እንኳን አላስተረፉለትም። ወዲያውኑ ነበር የተቀበሉት። ከዛ በኋላ የነበረው ሀሳባቸው ግን ተረጋግተው ካሰቡ በኋላ ቢያንስ ስልኩን መመለስ እንዳለባቸው ቢያቁም እሱ ግን ረፍዶባቸዋል። ያኔ የነበረው ድንብላ ለመታ ለመጨረሻ ጊዜ ስታገኘው እሱም ቢሆን የተናገራት ነገር ነበረ። ሀና አወቀች ማለት ሌሎቹ ማወቃቸው አይቀርም። ለነገርኩሽ ከሆነ ካንቺ ውጭ ማምነው ሰው የለም። ያኔ ለሌላ ሰው ተናገርሽ ማለት በቅርብ ጊዜ ውስጥ የሚይዙኝ ይሆናል። እኔ ከርግብ ጋር ያለኝ ግንኙነት እዚህ ጋር ቢያበቃም፣ ግን ሌሎቹ እንደዛ አያስቡም። አሁንም ቢሆን ስለሷ ማቀው ነገር ይኖራል ብለው ስለሚያስቡ በፖሊስ ያስዙኛል ብላ ነው የምታደርገው ተምቹ በዚህ ሰዓት ያለው አማራጭ ሰፈር መቀየር ነው፣ ነገር ግን ድም ብላል። ይህንን ነገር ከነገረችው በኋላ ለመጨረሻ ጊዜ ሁለቱም ይሰናበታሉ። ድጋሚ ወደዚህ ሰፈር እንዳትመጪ ብሏታል። ያው የሷን ተከታትለው እሱን እንዳይዙት ስላሰበ ነው። አና፣ ካወቀች ግን ያለውበትን ቦታ ድረስ ትመጣለች ብሎ ነበር የሚያስበው ለዛም ነበረ ከዛ ሰፈር ያልሸሸው ለጊዜው ሃና፣ እስክታገኘው ድረስ ቢጠብቃትም ግን አና አውቃለችና ቦታዬን መታ ትጠይቀኛለች ብሎ ነው እንደዛ ነበር ያሰበው። በሰዓቱ የአና ወንድም ፖሊሶቹን ይዞ ሲመጣበት ግን ምንም አልገረመውም። ምክንያት የነበረው እንግዲህ ሃና ለፖሊሶች ነው የተናገረችው። እኔን ከመምረጡ ባይልቅ ነው ያለው። ይህን ሲል ታዲያ ወንድሟ እየሰማ እያለ አና እጇ አየለበትም እሷን ስም እየጠራ አትስ ደባት እያለው ነበረ። ነገሩ እንዲህ ነው። አሁን ላይ የሀና ወንድም ቀስ በቀስ እያጠፋ እንደሆነ ይገባዋል። እዛ እስር ቤት ተምቹ ከገባ በኋላ ብዙ ሰዎች እንዳለ ከተምቹ ጎን እንደሚሆኑም አትጠራጠሩ። ከዛ ውስጥ አንዱ ኖላዊና አስር ናቸው። አናም ቢሆን ምናልባት ባህሪዋ እንደ በፊቱ ማይቀያየር ከሆነ ተምቹ መታሰር እንደሌለበትና ከዛ እስር ቤት መውጣት እንዳለበት ትናገራለች። ያም ያለ ይህ ተምቹ መታሰሩ አስርን በጣም ስለሚያስከፈው፣ አስር ደሞ በዛ ላይ ተምቹ የሚነግረው ከሆነ አናናት ያሳሰረች የሚል ከሆነ ነገሩ እዛ ጋር በቃ የብዙዎቹ ጦርነት መጀመሪያ የሚሆነው በዚህ ሰዓት ነው። ሀና ምን ታረጊው የሆን። በዛ ሰዓት ሰላምና ሀና አንድ ላይ ከሆኑ በኋላ ሀናም ቢሆን በሰላም ምክንያት ነው ወይንም የሰላምን ውሳኔዎች ነው አብዛኛውን ጊዜ የምትቀበለው። ስለዚህ ከአዝራ ጋር የምታረቅ እድሏ በጣም ሰፊ ነው። እዝራም ቢሆን ይቅርታ ጠይቃታለሁ እሷ ይቅርታ የምታደርግልኝ ከሆነ ብሏል። ስለዚህ ሰላሜ እሱን የምታሳምንለት ከሆነ ግን በጣም አሪፍ ነው የሚሆንላቸው ማለት ነው። ስለዚህ አሁንም ቢሆን ሀና ድጋሚ ወደዚህ ሪሌሽንሺፕ የምትገባ ከሆነ መውጫ ነው የምታጣው። በዚህ ሰዓት ከና ስር ጎን ሆና ተምቹን ከእስር ቤት ማስፈታት ይኖርባታል እንጂ። በዛ ላይ ደሞ ሜላትም ባልተሳሳተው ሁኔታ ላይ ከባዩሽ ጋር ግብግብ ውስጥ ገብታለች። ሜላትም ባሉበት ሰዓት ላይ ባሉበት ሰከንድ ላይ ላይ ሊያስወግዷት ይችላሉ። አሁን ላይ ያላት አማራጭ እርቅ ፈጥራ ሜላት አሁን አገኘችው ካለችው ከልጇ ጋር ከሀና መልካም ሕይወትን አብራ መቀጠል ሲኖርባት፣ ግን ባዩሽን ወይ አታስወግዳት ወይ ደሞ ርቃት በዛው ሰላሟን አግኝታ አትቀመጥም። ሜላት ጥፋት እያጠፋች ነው። ባዩሽን እግር በግር እየተከታተለች እያስፈራራቻት፣ ቢሆንም ባዩሽ ጥሩ ምክንያት ካገኘች እሷን የምታስወግድበት ምክንያት ካለ ማስወገዷ የማይቀር ነገር ነው። እርግብን እየፈለጓት ነው፣ ሁሉም ሰዎች ቢሆን ሜላትም፣ ባዩሽም፣ የባዩሽ ዋና አለቃውም ሰውዬ ማለት ነው። ርግብ ጋር ነው ያለው ሁሉም ነገር። ምን ይሆን ይሆን ቀጣዩ ሙሉ ክፍሉ እንደተለቀቀ ለእናንተ ኮሚኒቲ ፖስት ላይ እንለቅላችኋለን። ለዚህ ቻናል ብዙዎቻችሁ አዲስ ስለሆናችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ።